ሰው አይኑ ከተከፈተ ማለት ነው አይኑ ከተከፈተ በቃ አለቀ በቃ ሀብት አለው ጤና አለው ኃይል አለው እውቀት አለው ሙሉ ነው ሙሉ ነው ምን አይነት ሰው አይኑ የተከፈተ ሰው እውር ደግሞ ሁሉንም ያጣ ነው። ምክንያቱም ኢየሱስ ስለ አይን ተናግሯል። ሁለት አይነት አይን አለ፣ ወይም ሁለት አይነት ጨለማ አለ እና እዚያ ጋር ሲናገር ኢየሱስ ማቴዎስ ስድስት ላይ እንዲህ ብሎ ተናገረ የሰውነት መብራት አይን ናት አለ። የሰውነት መብራት ግን የሰውነት አካላችንን የምትመራ አካላችንን የምታገለግል የትኛውም የአካል ክፍላችን መስራት የሚገባውን ይሰራ ዘንድ የምታስችለው አይናችን ናት። እና አይንህ ታማሚ ብትሆን ሁለንተና ሄ ጨለመ ይሆናል። አይንህ ጤናማ ብትሆን ደግሞ ሁለንተና ብሩህ ይሆናል። እንግዲያውስ በአንተ ዘንድ ያለው ጨለማ እንዲህ ከሆነ ጨለማውማ እንዴት ይበረታ? የትኛው የሰውነታችንን ክፍል የሆነችው አይን ታማሚ ስትሆን ሰውነታችን ሙሉ እውር ወይም ጨለማ እንደሚሆን ሁሉ ይሄ ጨለማ ለእኛ ለግላችን ነው እና ሰውነታችን ሁሉ የጨለማ ይሆናል። ታዲያ በኛ አይን አለመኖር በሰውነታችንን እንዲህ አይነት ጨለማ ካለ መንፈሳዊው ጨለማ፣ መጀመሪያ መጨረሻ የሌለው ጨለማ እንዴት የከፋ ይሆን? ጨለማውም እንዴት ይበረታ? ይሄኛው ጨለማ እንዲህ ከሆነ አይናችን ብናጣ ከተቀመጥንበት መነሳት አንችልም። እግሮቻችንን በተገቢው ስፍራ መቆም አይችሉም። እጆቻችንም ተገቢውን ነገር ሊያነሱና ሊሰሩ አይችሉም። አያችሁ፣ ስለዚህ የሚገባንን ስፍራ እናቅም፣ የማይገባውን ስፍራ አንለይም። ምኖቻችን አይኖቻችን ከታወሩ የትኛው የስጋ አይናችን ማለት ነው ነገር ግን መንፈሳዊ አይን ደግሞ ሲታወር ጨለማው እንዴት ይበረታ? ይሄ በፈሪሳውያን ዘንድ ያለው ነው። ጨለማው እንዴት ይበረታ? የፈሪሳውያን ጨለማ እጅግ የበረታ ነበረም። ስለዚህ ኢየሱስ እዚያ ጋር እውር ብትሆኑ አላቸው፣ ኃጢአት ባልሆነባችሁ ነበር። ግን ምን ትላላችሁ? እና ያለን ትላላችሁ። ኃጢአታቸው ግን ይኖራል። ምን ትላላችሁ? እና ያለን ትላላችሁ። ስለዚህ ምናችሁ ይኖራል? ኃጢአታችሁ ይኖራል። ምን ትላላችሁ እና ያለን ትላላችሁ። ግን ምናችሁ ይኖራል፣ ኃጢአታችሁ ይኖራል። ይሄ ድንቅ ነው። ኃጢአታችሁ ይኖራል ይላችኋል። አያችሁም? ጳውሎስ ለኤፌሶን ሰዎች አንድ ነገር አላቸው። የጌታችንን የኢየሱስ ክርስቶስ አምላክና አባት በማወቅ የጥበብና የመገለጥን መንፈስ እንሰጣችሁ እለምናለሁ። ይህም አለ የለባችሁ ዓይኖች ሲበሩ ወይም የውስጥ ዓይናችሁ ወይም መንፈሳዊ ዓይኖቻችሁ ማለት ነው የልብ ዓይናችሁ ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን መካከል ያለው የርስት ክብር ባለጠግነት ምን እንዲሆን ታውቁ ዘንድ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ዓይኖች ሲከፈቱ እውቀታችን ይሄ ይሆናል። ዓይኖቻችን ሲከፈቱ አንደኛው እየተጠራንበትን እናውቃለን። ሁለተኛው በሌሎች መካከል ያለውን የርስት ክብር ባለጠግነት እናያለን። ሦስተኛ ግን በእምነት የሚገኘውን የኃይሉን ታላቅነት እናውቃለን። የኃይሉን ታላቅነት ፣ ምክንያቱም የኃይሉ ታላቅነት የትኛው ነው? እግዚአብሔር ኢየሱስ ክርስቶስን ከሙታን በማስነሳት የገለጠው ኃይል ማለት ነው። የትንሣኤ ኃይል ወይም ክርስቶስ ኢየሱስ ከሞት የተነሳበት ኃይል። እግዚአብሔር ደግሞ ኢየሱስ ክርስቶስን ከሞት በማስነሳት የገለጠው ኃይል ማለት ነው። ለማን ነው? ለሚያምኑ ነው። ለምናምን፣ ከሁሉ የሚበልጠው የኃይሉ ታላቅነት። የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይላል። ይህ መዝገብ በሸክላ ዕቃ ውስጥ አለን። በሁሉ እንገፋለን፣ ግን ምን አንለም፣ አንጨነቅም። ለምን? የኃይሉ ታላቅነት በእኛ አለና ማለት ነው። አይኖቻቸው የተከፈተ ይህንን ያያሉ አይኖቻቸው የተከፈተላቸው ይህንን ያውቃሉ ማለት ነው እንደገና አዎ እንወድቃለን እንጂ አንጠፋም ምን አንልም አንጠፋም ከሀይሉ ታላቅነት የተነሳ እንሰደዳለን እንጂ ደግሞ አንጣልም ከምን የተነሳ ከሀይሉ ታላቅነት የተነሳ ማለት ነው እና ክርስቶስ ኢየሱስ ምን ያለበት የተገለነሳበት ሀይል ማለት ነው ስለዚህ ይሄ ሰው ዳሩ ግን አይኖችን ከፈተ አ ዳሩ ግን አይኖችን ከፈተ። ልብ በሉ፣ በአይን ያላየውን ፊት ለፊት ያላየውን በአካል ያላየውን ኢየሱስን አስቀድሞ ይተርከው ነበረ። ለምን አይኖቹ ተከፍተዋል? አንደኛ የስጋ አይኑ ብያቻለሁ። ሁለት የለም በአይን አደ ኢየሱስ አስቀድሞ ሲናገር የጌታ እግዚአብሔር መንፈስ በሌና ይለው ካለ በኋላ አዎ ለድሆች ወንጌልን እሰብክ ዘንድ ይላል። ለታሰሩት መፈታትን፣ ለዕውሮች ማየትን ይላል። ለዕውሮች ማየትን እናያለን ለሚሉት አይደለም፣ ለዕውሮች ማየትን እሰጥ ዘንድ ይላል። ኢየሱስ የመጣበት ትልቁ ሚስጥር፣ ትልቁ ዓላማ ይሄ ነው። ክብር ለእርሱ ይሁን። ትልቁ ሚስጥር አይንን መክፈት ነው። ስለዚህ የማይታየውን ማየት እንችላለን። ሰው ሊያውቀው የማይችለውን ወይም በሰውኛ ልናውቀው የማንችለውን ማወቅ እንችላለን። ለምን አይኖቻችን ሲከፈቱ እርሱ አይኖቻችን ሲከፍታቸው፣ ስለዚህ የልባችን አይኖች ሲበሩ ማለት ነው እና ለዚህ ነው የሰውነት መብራት አይን ናት ዓለም የሰውነት መብራት አያችሁት። እዚህ ዓለም ለመኖር በስጋ ለመመላለስ አይን እንደሚያስፈልገን ሁሉ እንዲሁ በዘላለም ለመኖር ደግሞ አይን ያስፈልገናል። በዘላለም ህይወት እና ለዘላለም ህይወት አይን ያስፈልጋል። ያ አይን ሲከፈት ዳሩ ግን ዓይኖቼን ከፈተ። አይኑ የተከፈተለት አይኑ የተከፈተለት ዛሬ ያለውን እንደ ፈሪሳውያን ክብሩንና ዝናውን እውቅናውን ለማስከበር የሚታገል መከራውን የሚያይ ስንት አለ? ስንት አለ? መከራውን የሚይ ግን አይኖቹ ምን ያላሉ ያልተከፈቱ፣ አያለሁ የሚል ዕውር ስንት አለ? ስንቶቻችን? እንሆ አያለሁ የምንል እውሮች፣ አያለሁ የምንል እውሮች። ሌሎችን መቼም ብዙ አሳልፈናል። ስንት ጊዜ ተጠርተናል፣ ስንት ጊዜ ተጠይቀናል። ግን አይኖቻችን ስለተከፈቱ ነው። ይሄ ሁሉ ጥያቄ ይሄ ሰው ይሄ ጥያቄ የቀረበለት አይኖቹ ስለተከፈቱ ነው። እስኪ ተመልከቱት፣ እስኪ እግዚአብሔር ያሳያችሁ። እንደው እግዚአብሔርን ማመስገን ሰውየውን አይቶ መደነቅ ሲገባ እግዚአብሔርን ማክበር ሰውየውን አይቶ መደነቅ ሲገባ፣ ደግሞ የኢየሱስን መጨረሻ መጠበቅ ሲገባ ኢየሱስን ያለ ስሙ ስም መስጠት፣ እውሩንም እያመላለሱ መጠየቅ ምንድን ነው? ኤ ክብር ፍለጋ እንዴት ክፉ ነው። የውቅና ፍለጋ ከኔ በላይ ሰው የለም ማለት እንዴት ክፉ ነገር መሰላችሁ። ያመላልሱት ነበር። ግን እኮ አይኖቹ ናቸው የተከፈቱለት። ሌላ ምንም ወንጀል የለበትም አለ። አይኖቹ ናቸው የተከፈቱለት። እነሱ ያላወቁትን አወቀ፣ እነሱ ያላዩትን አየ፣ እነሱ ያልተረዱትን ተረዳ፣ እነሱ የማያምኑትን አመነ። ልዩነቱ ይሄ ነው። ልዩነቱ ይሄ ነው። ነገር ግን እነሱ የሚሉት እኛ ሙሴ እንደተናገረው እናውቃለን። የት ያውቃሉ? የትም አያውቁም። ምክንያቱም መከራንደለት የተጠቀለለ መጽሐፍ ይዘው እሱን ስላነበቡ ብቻ ነው። ይህ ሰው ግን ያወቀው በራሱ ነው። ይህ ሰው በራሱ ያወቀው አለው። እነሱ ግን የማያውቁት መጽሐፍ ላይ ተጽፎ ያዩት ሙሴ የሚባል አለ? መጽሐፍ ላይ ተጽፎ ሙሴ እንዲያደረገ ሙሴ እንዲህ አለ ሙሴ እንዲህ አለ የሚል አንብበዋል። ይህ ሰው ግን ልብ በሉ በራሱ የሚያውቀውን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው የሚናገረው የሚናገረው። እነሱ ግን በራሳቸው ያላወቁትን መጽሐፍ የሚተርክላቸውን ነው። ምንም የሚያውቁት ነገር የለም። እኛ ሙሴን እግዚአብሔር እንደተናገረው እናውቃለን። ይህ ግን ከወዴት እንደሆነ አናውቅም። ትክክል ከወዴት እንደሆነ እንዳያውቁ ምንከለከላቸው እውርነት። ምንከለከላቸው እውርነት። ምንከለከላቸው ዝናና ክብር ዝናኞችና ክብር ፈላጊዎች መሆን ስለፈለጉ ከዚህ የተነሳ አላወቁትም። ኢየሱስን ሊያውቁት አልቻሉም። ልባችሁም ምላው ኢየሱስን ሊያውቁት አልቻሉም። ለዚያ ነው ያላወቁት ተግባብትን ከሆነ የምላችሁ ነገር እየገባችሁ ከሆነ ማለት ነው። ሊያውቁት ያልቻሉት ስለዚያ ነው። ማወቅ ያልቻለው አሁንም ብዙ ማወቅ የማይችላል። እሺ ሺ ዓይኖች የተከፈቱ እያሉ አስር ጊዜ አይ፣ ለምን አየህ? እንዴት አየህ? እንዴት አየ? በቃ አየ። በቃ ኦ፣ ይሄ ከሆነ ነገ ዋናችን ይነካል እኮ ነው። ሌላ ስጋት አይደለም። ይህን ሰው ዓይን የሚከፍት ሰው ተገኘ። ግዳውስ አይኔ የሚከፍት ሰው ከመጣ እኛ ይህን ያህል ጊዜ ስንኖር አይን ከፍተን አናውቅም። ዝም ብለን የራሳችንን ክብር የራሳችንን ጥምጥም ከማሳየት በስተቀር ከዚያ በስተቀር ከዚያ በስተቀር ከዚያ በስተቀር ሌላ ያውቁ እና ገውቷችሁ ከሆነ ዳሩ ግን ዓይኖቼን ከፈተ ይላቸዋል። ያመላልሱታል። አልበደልም፣ አልተሳደብም፣ አልገደልም፣ አልሰረቀም ግን ዓይኖቹ ስለተከፈቱ ነው። እናንተ በከፍታ ላይ ነን ብላችሁ የምታስቡ ዓይኖቻቸው የተከፈተ ሰዎችን ግን በጥያቄ የምታመላልሱ አንድ ጊዜ የማረሰው በጣም የቆየ ነው የተባልነው ነገር አለ እና እኛ ፕሮግራሞችን እናካሂዳለን፣ ወጣቶች እንደው እንሯሯጣለን። እኛ የምናውቀው የክርስቶስን ፍቅር ነው። በዚያ ሰዓት ይሉኝታ የሚባል አይገባንም። ይሉኛል አንልም። በክርስቶስ ፍቅር ነው የምንንቀሳቀሰው እና እንደዚህ ፕሮግራሞችን ስናካሂድ ማለት ነው በዚያን ዘመን እንግዲህ አንድ ቤተክርስቲያን ነበረ። ከአንዱ ተለይቶ የወጣ አዲስ የተከፈተ ነው እና ይወገዙ ነበረ። ስለዚህ የዚያ ቤተክርስቲያን አባል የተባሉ ወጣቶች ናቸው እንግዲህ እና እነዚያ ወጣቶች ግን የእኛን ፕሮግራሞች መጥተው ይካፈላሉ እና እነዚያ ወጣቶች እንደ ማንኛውም ሰው ነው መጥተው ቁጭ ብለው ተካፍለው ነው የሄዱት፣ አይተው ነው ሰምተው ነው የሄዱት። እነሱ ከሄዱ ፕሮግራሙ ካበቃ በኋላ ግን ተጠራው፣ እና ተጠራሁና፣ የእንትና ቤተ ክርስቲያን ወጣቶች መጥተው አንተ የምትመራውን ፕሮግራም ተካፍለዋል ተባለ። አዎ ተካፍለዋል አለኝ። እንዴት ዝም አልካቸዋል? ምን ልበላቸው? እንዴት አታስወጣቸውም? ለምን? ፕሮግራሙ የተዘጋጀው እኮ ሰዎች እንዲገቡ ሰዎች እንዲካፈሉ እንጂ ሰዎች እንዲባረሩ አይደለም። ምክንያቱም ስህተት ካለ ሰው ስህተቱን ሊያረም ይችላል። አለመታዘዝ ካለ ሰው ወደ መታዘዝ ሊመጣ ይችላል። ሰምቶ ሰው ሊማርበት እንጂ ሰው ሊባረርበት አይደለም እኮ ፕሮግራም ያዘጋጀ ነው ማለት። ከዚያ በኋላ እነዚህ የተላኩ ሰዎች ይህንን ምላሽ እንዲህ ብሎናል ብለው ይዘው ይሄዱ። ምናልባት ይችን ቪዲዮ ድንገት ካየዋት እነዚህ ሰዎች እንዲያስታውሱ ብዬ ነው ትዝ እንዲላቸው ነው። ከዚያ በኋላ ሄዱ፣ ስብሰባ ተሰበሰቡ። በቃ ስድስት ወር አገልግሎት አግደናል ተባልኩኝ። ስንት ወር? ስድስት ወር። ምን ብለናል? አገልግሎት አገደናል። ምን ስላደረግ? አዎ፣ ሰዎችን ስላገለገልክ ነው። በአጭሩ እንግዲህ ለምን አስተማርክ ወይም ለምን ተናገርክ ነው። ምን ወንጌል ወይም እውነትን ለምን አላባረርክም? ክፉ ነው። በዚህ የተጠመዳችሁት ሰዎች ለማገድ፣ ለማሰር፣ ለማባረር ለዚህ ለዚህ የተሾማችሁ የሚመስላችሁ ሰዎች ሰው የተሾመው ከተሾመም ለማጽናናትና ለማጽናት ነው። ለማነጽና ለማጽናናት ለመምከር ነው። ለዚህ አይደለም፣ ለመባረር አይደለም። ማን አባራሪ ማንስ ተባራሪ? ለምንድን ነው? የፈሪሳውያን በሽታ ይሄ ነበረ። ለምን አይኑ የተከፈተለት ሰው ትጠላላችሁ? እንዴ አይኖቻችሁ እንዲከፈቱ ራሳችሁን አዘጋጁ እንጂ፣ አንተም እንደኛ እውር ሁን ወይም አንተም እንደኛ እውር ካልሆንክ ነው ትግሉ። ይሄ ነው እኮ በእነዚህ ሰዎች ዘንድ የምናየው ይሄንን ነው። ይሄ የሚገርም ነገር ነው። ስለዚህ አያችሁት ከሁሉ የሚበልጠውን የኃይሉን ታላቅነት ታውቁ ዘንድ አለ። ከሁሉ የሚበልጠውን የኃይሉን ታላቅነት ምክንያቱም ከሁሉ የሚበልጥ የኃይሉ ታላቅነት ደግሞ በክርስቶስ ትንሳኤ የተገለጠ ነው። ይህ የኃይሉ ታላቅነት ደግሞ ክርስቶስ ኢየሱስን ከሞት ካስነሳ በኋላ ሁሉን ከእግሮቹ በታች አስገዝቶለታል። ምን ይህ የኃይሉ ታላቅነት ሁሉን ከእግሮቹ በታች ማስገዛት ብቻ የለም፣ በሁሉ ላይ ራስ እንዲሆን ደግሞ ለቤተ ክርስቲያን ሰጥቶታል። በሌላ አባባል ዓይኖቻቸው ለተከፈተላቸው ሰጥቷል ነው። ዓይኖቻቸው ለተከፈተላቸው ሰጥቶታል። ለሚያዩትና ለሚያምኑት፣ ለሚያውቁትና ለሚመኩበት ለነሱ ሰጥቷል። ልብ ባሉ ለነሱ ሰጥቷል። እነሱ ደግሞ ሁሉን በሁሉ የሚሞላ የእርሱ ሙላት ናቸው። ሁሉን በሁሉ የሚሞላ የእርሱ ሙላት ናቸው እነማን አይኖቻቸው የተከፈቱ በማን በእርሱ በእርሱ አይኖቻቸው የተከፈቱላቸው ሰዎች የእርሱ ሙላት ናቸው ምንም ጥያቄ የለው ማን ስለ እሱ ምን ትላለህ ነቢይ ነው ላለው በቃ ይህ ከወዴት እንደሆነ አናውቅም ይህ ከወዴት እንደሆነ አለማወቃችሁ ድንቅ ነው ዳሩ ግን ዓይኖቼን ከፈተ አባባሉን ተከታተሉት ዳሩ ግን ይህ ኃጢአተኛ እንደሆነ አላውቅም። እውር ሆኜ ተወልጄ ነበረ፣ አሁን ግን ዓይኖቼን ከፈተ ይላቸዋል። ተመልከቱት። የማይሸነፉ በመሸነፍ የሚገኘውን ኃይል የማይቀበሉ በመሸነፍ የሚገኘውን ክብር የማይቀበሉ እነዚህ ክፉዎች ከነዚህ ክፉዎች መራቅ ነው። ከዚህ አስተሳሰብ መራቅ ነው። ከዚህ አመለካከትና ትምህርት መራቅ ነው። እጅግ ክፉ ነው። ዛሬም ስላለን ይህን እምላችሁ ዛሬም አለን፣ ዛሬም አለን። ለጌታ የታዘዘ ሳይሆን የሚፈለገው ለእንዲህ አይነት ሰዎች የታዘዘ ነው። ዛሬ እንዲኖር የተፈቀደለት ማለት ነው። ግን አይደለም አይደለም። እና ይህንን ብናውቀው ብዬ ነው ለጥቆማ ነው። ጥቆማና መነሻ ነው። የመጽሐፉን ክፍል በማየት ከዚህ የሚበልጡ ብዙ ነገሮችን ታገኙበታላችሁ። የሚያዩ እንዳያዩ፣ የማያዩ እንዲያዩ እኔ ወደዚህ ዓለም ለፍርድ መጥቻለሁ አለ ኢየሱስ። እናያለን የሚሉ ሁሉ እንዲታወሩ የበለጠ እንዲታወሩ ምክንያቱም እነዚህ እያዩ የማይመለከቱ ስለሆኑ፣ እየሰሙ የማያስተውሉ ስለሆኑ የእነዚህ አይን እንዲጨፈን ጆሮአቸውን እንዲደነቁር ያስፈልጋል። ለምን? እንዲፈረድባቸው ማለት ነው። የጌታ ፈውስ ተካፋይ እንዳይሆኑ ማለት ነው። ሌላ ምንም ነገር የለው። ስለዚህ ኢየሱስ የመጣው ለዚህ ነው። ኢየሱስ የመጣው ለዚህ ነው። የሚያዩ እንዳያዩ እናያለን የሚሉ ማለት ነው። አደራ የማያዩ ደግሞ እንዲያዩ፣ እነዚህ እጅ የሰጡ አይኖቹን ጭቃ ቀብቶ ሄድና በሰሊሆም መጥመቂያ ታጠብ ሲለው ቀጥ ብሎ የሚሄድ ሂዶ ደግሞ የሚታጠብ ፈሪሳውያን እንኳን ጭቃ ተቀብተው ቀርቶ አደም እንደው በክብር እንኳን ሊያምኑ አይችሉ። እንኳን ጭቃ ተቀብጠው ይሄ ግን በምራቅ የተቦካ ጭቃ ነው የተቀባው። በምራቅ የተቦካ ጭቃ ነው የተቀባው። ያንን ተቀብቶ ግን ታዘዘ፣ ሊታጠብ ሄደ። በታጠበ ጊዜ ግን አየ። ካየ በኋላ ቀና ብሎ ሲያይ ማንም ከሱ ጋር አልነበረም። ከዚያ በኋላ ሕዝብ ወዳለበት ግን እያየና እየሮጠ መጣ። እየተደነቀ፣ እጅግ መደነቅ ነው። ከጨለማ ወጣ። ሁለት ጨለማ ከእሱ ላይ ተገፈፈ። የሰውነት ጨለማ ተገፈፈ፣ የዘላለም ጨለማም ተገፈፈ። ይህም የልብ ጨለማ ተገፈፈ፣ የዓይኑ ጨለማም ተገፈፈ። ሁለት ጨለማ ተወገደለት። ከዚያ በኋላ እየዘለለ መጣ። ሲመጣ ግን የሚያዩ የሚደነቁ ቢኖሩም ከዚያ ይልቅ ይህንን ነገር ማድበስበስ፣ ማጥፋት፣ የተለያየ ነገር ማድረግ የሚፈልጉ አሉ። ዛሬ ወገኖች፣ የጌታን መልካም ነገር ሰውረው የራሳቸውን መልካምነት ሊያሳዩን ሊያስተዋውቁን የሚጠሩ እጅግ ብዙ ናቸው። እጅግ ብዙ ናቸው። እነዚህ ሰዎች ከዚያ ቀጠሉና ስለ ሰንበትም በዚያው አሰቡ። ቀኑ ሰንበት ነው አሉ። ደግሞ እንዴት በሰንበት ይሄ ይሆናልም ብለዋል። ኢየሱስ ከሞተና ከተነሳ በኋላ መቃብሩን ይጠብቁ የነበሩ ሰዎች ወደ ከተማ ሄዱና ኢየሱስ መነሳቱን አወሩ። ከዚያ ለ ቶሎ ብለው ፋሪሳውያን ተሰበሰቡና ጠሯቸው። እናንተ ሰዎች ይህ የምትናገሩት ለእኛ መልካም አይደለም። እኛን ያዋረዳል። እኛን ክብር ያሳጠነን። እኛን ተሰሚነትና እውቅና ያሳጠናል። ነገር ግን ይህም የምትናገሩትን ተውና እኛ ተኝተን ሳለ ደቀ መዛሙርቱ መጥተው ሰረቁት በሉ። እኛ ገንዘብ እንሰጣችኋለን። ምናልባት እናንተ እንዴት ተኝታችሁ ታስወስዳላችሁ ብሎ ጲላጦስ ደግሞ በእናንተ ላይ አንዳችን እንዳይ ለጲላጦስ እናስረዳዋለን፣ አታስቡ። እናንተ ግን ሬሳው ተሰረቀ በሉ። ክፉ ነገር። ምኑ ተሰረቀ? ሬሳው ተሰረቀ በሉ። ያሳዝናል ግን ምኑ ተሰረቀ በሉ ሬሳው ተሰረቀ በላችሁ ተናገሩ አሉ ምኑ ተሰረቀ ብላችሁ ተናገሩ ሬሳው ተሰረቀ ብላችሁ ተናገሩ ምን እንሰጣችኋለን ገንዘብ ከዚያ በኋላ እነዚህ ሰዎች እንደዚያው አደረጉ ይላል ግን ማን አስተማራቸው ነው ክብር ፈላጊዎች የራሳቸውን ክብር እንጂ የእግዚአብሔርን ክብር የማይሹ ከእግዚአብሔር የሆነውን ክብር የማይቀበሉ የማይፈለጉ፣ እነዚህ እርስ በርሳቸው ክብር የሚቀባበሉ ካንዱ፣ ከእግዚአብሔር የሆነውን ክብር የማይሹ እንዴት ሊያምኑ ይችላሉ? እንዴትስ ሊቀበሉ ይችላሉ? አያችሁት። ስለዚህ እምለው ገብቷችሁ ከሆነ አያችሁ፣ ኢየሱስ ሲነሳ መነሳቱ አይደለም እነሱ ደስ ያሰኛቸው። በፍጹም ይልቁንም አናደዳቸው። ይልቁንም አሳዘናቸው። ይልቁንም አስደነገጣቸው። ስለዚህ የሚያድበሰብሱበት ፈለጉ። አሁንም ይህንን አይነ ስውሩ እየደጋገሙ የሚጠሩት ማለት ነው፣ ዓይኑ የተከፈተበት ሌላ ሰበብ ቢገኝ ወይ እንዲህ ሲያደርግ ወይ እንዲያ ሲል ዓይኖቹ ተከፈቱ እንዲባል ነው የፈለጉት። ብቻ ኢየሱስ ዓይኑን ከፈተ እንዳይባል ነው እነሱ ጥረት ያደረጉት፣ ግን አልተቻለም። ይህ ኃጢአተኛ ነው እግዚአብሔርና ክብር አሉ። ኃጢአተኛ እንደሆነ አላውቅም። እውር ሆኜ ነበረ። እውር የነበርኩትን ዓይኖቼን ከፈተ። እኔ እውር ነበርኩ፣ ዓይኖቼን ከፈተ። ኃጢአተኛ መሆኑን አላውቅም፣ የሆነውን ግን አውቃለሁ፣ ያየሁትን እናገራለሁ ነው የሚላቸው። እንዴት አለመታደል ነው! ከዚህ መንፈስ መዳን ጴጥሮስ ከዚህ ጠማማው ትውልድ ዳኑ ያለው እኮ ከነዚህ ነው ምዕራፍ ሁለት ላይ የሐዋርያ ስራ። ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው ይላል ግን ከማን ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው ጠማማው ትውልድ ማን ነው ኢየሱስን የሰቀለና ያሰቀለ ትውልድ ነው የዚያ መሪ ደግሞ ፈሪሳውያን ይባላሉ ካህናት ይባላሉ ከነዚህ ነው እንግዲህ ዳኑ ያላቸው ዛሬም እኔ እናንተ ልንድን የሚገባል ከነዚህ ነው ዛሬ ያሉ በሰፈርህ ዛሬ አሉ በአደባባይህ፣ ዛሬ አሉ በስብሰባህ። ቁጥራቸው ላቅ ያለ ነው። ቁጥራቸው በዛ ያለ ነው። ብዙ አጃቢና ብዙ ተከታይ ያላቸው ናቸው። አላቸው አዋቂነታቸውን ለማሳየትና ለመግለጥ የሚጣጣሩ ናቸው። እንዳሩ ግን ዓይኖቼን ከፈተ በላቸው። ዳሩ ግን ዓይኖቼን ከፈተ። ዓይኖቼ ተከፍተዋልና አልከተልህም በለው። ይህ ሰው በዚህ ቢሉት በዚያ ቢሉት አልተከተላቸውም። ትምህርታቸውን ሊቀበል አልቻለም። የሚናገረው አስቸገራቸው። አይደለም ሙሴን እግዚአብሔር እንደተናገረው እናውቃለን። አንተ ሙሴ እኛ የሙሴ ደቀ መዛሙርት አንተ ግን የእርሱ ነህ አሉት። እኛ ከወዴት እንደሆነ ስለማናውቀው እኛ የእሱ ደቀ መዛሙርት ልንሆን አንችልም። ሊያስተምሩት መከራ እየው። እኛ የሙሴ ደቀ መዛሙርት ነን አሉት። ለምን ሙሴን እግዚአብሔር እንደተናገረው ስለምናውቅ ግን አንዳች አያውቁም አንተም ልትሆን ከፈለግ የሙሴ ደቀ መዝሙር ልትሆን ይገባል ከማን ጋር ከእኛ ጋር ነገር ግን የራሳቸው ደቀ መዝሙር እንዲሆንላቸው ነው ይህን ሁሉም የሚከቡት ሚገርም ነው ሚገርም ነው ሰው እንዴት ከባድ ነው ሰው እንዴት አስቸጋሪ ነው እና ይህንን የሚመስል ነው ዳሩ ግን ዓይኖቼን ከፈተ። አይኑ የተከፈለት አይታለልም። አይኑ የተከፈተለትን ማንም አይሸነግለውም። አይኑ የተከፈተለትን ማንም አያስፈራራውም። አስፈራሩት በዚህ በዚያ መጨረሻ፣ ደግሞ የነሱ የማስፈራሪያ ተግባራቸውን ፈጸሙበት። ከምኩራብ አስወጡት፣ ከህዝብ ለዩት። ነገር ግን ከህዝብ ሲለዩ ሲለይ ክርስቶስን አገኘው። ከክርስቶስ ጋር መተባበሩ ቀጠለ። በልብ አይኖቹ እንጂ በስጋ አይኖቹ ኢየሱስን ያላየው አሁን በሁለቱም አየ። ጌታዬን አምላኪ ያለው ለዘላለም አንተ ጌታዬ ነህ፣ ለዘላለም አንተ አምላኪ ነህ ነው። ክብር ለኢየሱስ ይሁን። ስለዚህ ዳሩ ግን ዓይኖቼን ከፈተ፣ ዳሩ ግን ዓይኖቼን ከፈተ። እናንተ ይህና ለማወቃችሁ ድንቅ ነው። ዳሩ ግን ዓይኖቼን ከፈተ። ክብር ላይ ኢየሱስ ይሁን። እናንተም ተባረኩ አሜን።